የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሽቲቭ ወጣቶች ተገቢው የዲጂታል ክህሎት እንዲኖራቸው በማድረግ ስራና ሀብት በመፍጠር የዲጂታል ኢኮኖሚ ግንባታን ለማፋጠን የሚረዳ ፕሮግራም ነው። መርሃ ግብሩም በሀገሪቱ በሁሉም አካባቢ እየተተገበረ ሲሆን በደቡብ ኢትዮጵያ ክልልም ወጣቶች በተለያዩ ዘርፎች ስልጠናውን በመከታተል ላይ ናቸው። በክልሉ የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሽቲቭ ክልላዊ አፈጻጸም ግምገማና የንቅናቄ መድረክ ላይ የተገኙት የክልሉ ምክትል ርዕሰ መስተዳድርና የደቡብ ኢትዮጵያ ክልል የኢትዮ ኮደርስ ኮደርስ ስትሪንግ ኮሚቴ ሰብሳቢ ዶክተር አበባየሁ ታደሰ የኢትዮ ኮደርስ ስልጠና ኢትዮጵያን ከቀሪው ዓለም ጋር ለማስተዋወቅ የላቀ ድርሻ እንዳለው ተናግሯል። ተግባሩ ሲጀመር እንደ ክልል የአፈጻጸሙ ውስንነት እንደነበረውም ገልጸዋል። ፕሮግራሙ ስንጀምር እንደ ክልል መሰረተ ልማቶችን በማመቻቸት የግንዛቤ ፕሮግራሙ ማስጨበጫ ስራዎችን በመስራት ደረጃ የተወሰነ መንቀራፈፍ የነበረው ቢሆንም በሂደት ግን ጠንካራ የሚባል ጥሩ የሚባል አፈጻጸም እየተመዘገበ መጥቷል። መሀል ላይ ግን ሰፊ የሆነ መዘናጋት ታይቷል። ወደ ሃምሳ ስምንት ሺህ ስምንት መቶ የሚሆን ሰልጣኝ ለመዝገብ ያቀድን ብሆንም መዝገብ ቻለው ግን ወደ ሰላሳ ስምንት ሺህ ብቻ የሚሆነው ነው። ከዛ ውስጥ እስካሁን ድረስ ደግሞ ያለው ሰርቲፋይድ የሆነው ወደ ስድስት ሺህ የሚጠጋ ነው። ይሄ ሰርቲፋይድ ማድረግ አቅማችን እጅግ ደካማ መሆኑን ያሳያል። የሰርቲፋይድ የሆኑ ቁጥሮች የዚህን ያክል ዝቅ ያሉበት አንዱ ምክንያት ተከታታይነት ያለው የድጋፍ የክትትል ስራ ከዚህ ስራ አንጻር እቅረት ያለው መሆኑን ያሳያል። ከዚህ አንጻር በደንብ አመራሩ ገብቶ ከመምራት አንጻር በየደረጃው በምናደርጋቸው የስትሪክ ግምገማዎች የሚያሳየው ስራው በሚገባ እየተጨበጠ በአመራር እየተመራ እየተገመገመም ውጤቱም ደግሞ እየተመዘነ እንደማይሄድ ነው። በከፍተኛ የትምህርት ተቋማት በተለይም በቴክኒክና ሙያ ኮሌጆች የተሻለ ስራ እየተሰራ መሆኑን የገለጹት ዶክተር አውባየው በሌሎች ተቋማት ላይ ያለው አፈጻጸም ሊስተካከል ይገባል ብለዋል። ኮሌጆች ላይ በተለይ ቴክኒክና ሙያ ኮሌጆች ላይ ያለው የሚያበረታታ ነው። እዚያ ያለው ሰልጣኝ ቢያንስ በአንድ ፕሮግራም ሰርቲፋይድ ሆኖ እንዲወጣ በማድረግ ደረጃ በቴክኒክና ሙያ አካባቢ የተጀመረው ስራ ጠንክሮ መቀጠል ያለበት እንደሆነ ተገምግሟል። ከዛ ውጭ በሌሎች ተቋማት ግን በምንፈልገው ስል ደረጃ ስራው እየሄደ አይደለም። የቀረ ወደኋላ የተጓተተ ስራ እንዳለብን አውቀን በቀሪ ጊዜያችን ላይ በፍጥነት መስራት እንዳለብን ኢንዱስትሪን ኮሚቴ ግምገማ አለን። የደቡብ ኢትዮጵያ ክልል ርዕሰ መስተዳድሩ አቶ ጥላሁን ከበደ እንደ ሀገር እየተከተልን ላለነው ብዝሀ ዘርፍ ኢኮኖሚ ዘርፉ ቁልፉ እንደሆነ ሁሉም ተገንዝቦ በልዩ ትኩረት እንዲሰራ ጥሪ አቅርቧል። ይህንን ዘርፍ ልክ ለግብርናው ትኩረት እንደሰጠን ብቃት ያለው ሰው ኃይል አጠቃቀም እና የቴክኖሎጂን ውስጣዊ ከማድረግ አኳያ የባህል ለውጥ ካላመጣን ኢኮኖሚ ብዝሃ ዘርፍን ተከትሎ ውጤታማ ሊሆን ይችላል ተብሎ ስለማይገመት ልዩ ኢኒሽቲቭ ያስፈልገዋል ተብሎ በክቡር ጠቅላይ ሚኒስትራችን የተጀመረ ኢኒሽቲቭ ነው። ይህ ኢኒሽቲቭ እንደ ሀገር ክቡር ጠቅላይ ሚኒስትራችን አምስት ሚሊዮን ወጣቶችን በኮደርስ ስልጠና ለማስጀመር ከተባበሩ የአረብ ኤምሬትስ መንግስት ጋር በትብብር ሲያስጀምር ለኢኮኖሚያችን ፍቱን ነው። በተለይ ያነገብነውን የብልጽግና ላይ ለማሳካት ዘመኑ የሚፈልገው ሰው ኃይል በተለይ በአራቱ ዘርፎች ብቃት ያላቸው ሰርቲፋይድ የሆኑ በየትኛውም ዓለም ላይ ስራን ሊፈጥሩ ሊሰሩ የሚችሉ ተወዳዳሪ የሆኑ ሰዎችን መፍጠር አለብን በሚል የተጀመረ ኢኒሽቲቭ፣ ኢኒሽቲቩ በጊዜ ብንጠቀም እጅግ በጣም ለውጥ የሚያመጣ እንደሆነ ታምኖበት ነው እንደ ሀገር ንቅናቄው ተጀመረው። ወጣቱ ትውልድ በዲጂታል ኢኮኖሚ ውስጥ በስፋት እንዲሳተፍ ብቃት ያለው ፐብሊክ ሰርቫንትና ፐብሊክ ሰርቪስ መገንባት እንዲቻል እንደዚሁም አዳዲስ የዲጂታል ስራ እድል ለመፍጠር ስልጠናው የላቀ ድርሻ ቢኖረውም ከግንዛቤ ጥረት መነሻነት በስልጠናው እየተሳተፉ የሚገኙ ዜጎች ቁጥር አነስተኛ መሆኑን ጠቅሰው ይህ ሊስተካከል ይገባል ብለዋል። ነጻ ስልጠና ስለሆነ እይታችን ትክክል ባለመሆኑ ተጠቃሚ ቁጥር በጣም አነስተኛ ነው። ይሄ ባህል ሊቀየር ይገባል ነው። በአራቱ ዘርፎች በተለይ የዌብ ፔጅ ልማት ላይ፣ በአንድሮይድ ልማት ላይ፣ በዳታ አናሊሲስ ላይ እና ከምንም በላይ ደግሞ አርቲፊሻል ኢንቴሊጀንሲ ላይ በአራቱ ዘርፎች ሰርቲፋይድ የሆኑ ወጣቶች፣ ሰራተኞች ካሉ በዓለም አቀፍ ደረጃ ሊወዳደሩ የሚችሉ ናቸው እንደ ሀገር። የስራና ክህሎት ሚኒስቴር፣ የኢኖቬሽን ሚኒስቴር ከጠቅላይ ሚኒስትር ጽህፈት ቤት ጋር የሚመሩት ተግባር ነው። የተግባር በአራቱ ዘርፎች ላይ መሰረታዊ የኮደርስ ክህሎት የያዘ ወጣት ወይም ደግሞ ሰው በየትኛው ዓለም ላይ ዕለት ዕለት ህይወቱን ሊመራ ይችላል። ለኢኮኖሚ ደግሞ አስተዋጽኦ ሊያበረክት ይችላል። ለኢኮኖሚ አስተዋጽኦ እንዲያበረክት ከዘመኑ ጋር የሚሄድ ሰው ስለሚያስፈልግ በተለይ መሰረታዊ የሆነ የኮደርስ ስልጠና ክህሎት ብቃት ያለው ሰው ወሳኝ ስለሆነ ይህ ስልጠና ለሁሉም ሰው ያስፈልጋል።